ጤና ይስጥልን ተመልካቾች፣ ከደቡብ ቴሌቪዥን ለሰአቱ ያዝናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አጃይባ ውስጥ ማነኛ አብራችሁን ቆዩ። የማርበርግ ቫይረስ በክልሉ ለመደበኛ ስራ ስጋት አለመሆኑንና የቫይረሱን ስርጭት መቆጣጠር መቻሉን የሲዳማ ክልል ርዕሰ መስተዳደር አቶ ደስታሌ ደግሞ ገለጹ። የጤና ሚኒስቴር የቫይረሱን ስርጭት ለመከላከል ላደረገው የመመሪያ የህክምናና የመጓጓዣ ድጋፍ ርዕሰ መስተዳደሩ ምስጋና አቅርበዋል። ብሩክ ፋንታም በቅርቡ በጂንካ ከተማ የመጀመሪያው የማርበርግ ቫይረስ ተጠቂ መገኘቱ ከታወቀ በኋላ በሲዳማ ክልል ቫይረሱ እንዳይስፋፋና በቫይረሱ የተያዘ ግለሰብ ከተገኘም ለይቶ ማከሚያ የተለየ የህክምና ቦታ መዘጋጀቱን የክልሉ ርዕሰ መስተዳደር አቶ ደስታ ሌዳሞ ገልጸዋል። ስርጭቱን እንደዚሁ ለመግታትና በአጭር ጊዜ ይሄ በሽታ ታሪክ ለማድረግ የሚያስችል በሲዳማ ክልል በኩል ከፍተኛ ስራ እየተሰራ ነው ያለው ንክኪ ያለ ንክኪ ያለባቸው ሰዎች በአንድ ቦታ የማቆየት ማቆያ ቦታ ተዘጋጅተዋል። ማከም ቢያስፈልግ ህክምና የሚፈጸሙበት ለዚህ ለብቻው የሚሆን የህክምና ተቋም ተደራጅተዋል። ያን ያንን ተከትሎ አገልግሎት የሚሰጡ የሙያተኞች ቡድንና ሌሎችም ድጋፍ የሚሰጡ አካላትም እንደዚሁ ተዘጋጅተዋል። የህክምና ግብአትና የመሳሰሉ ጉዳዮችም ቢሆኑ ከሌላ ህክምና ተቋማት ጋር ግንኙነት በማይኖራቸው መልኩና ከሌሎቹ ህክምና ሂደቶች ጋር ንክኪ በማይኖረው መልኩ ለዚህ ዓላማ በተለየ ህክምና ተቋም ውስጥ የተለዩ ግብአቶችን በመጠቀም ማሽነሪዎችን፣ የምርመራ መሳሪያዎች ወዘተ በመጠቀም ህመሙ የታየባቸው ሰዎች ቢከሰቱ ይህን አክሞ እነሱን የማዳን የማከም ሂደቱ ግን ወደ ሌሎቹ በንክኪ መልክ እንዳይስፋፋ ለመቆጣጠር ራሱን የቻለ የህክምናና የመቆያ ስርዓት የተደራጀ በመሆኑ ይሄ በሽታ በከፍተኛ ደረጃ የሚሰራጭበት እድል ይሰፋል ብለን አንጠብቅም። ካልተሰራጨ ደግሞ እየጠፋ ስለሚሄድ ያው በሽታውንም ባጠረ ጊዜ መቆጣጠርን አካባቢውን ነጻ ማድረግ ይቻላል። አሁን ላይ ቫይረሱ ለመደበኛ ስራ ስጋት አለመሆኑን የገለጹት ርዕሰ መስተዳደሩ የቫይረሱን ስርጭት ለመክታት የሚያስችል ከፍተኛ ስራ መሰራትንና በክልሉ የማርበርግ ቫይረስ ስርጭትን መቆጣጠር መቻሉን ተናግረዋል። ለህዝብ ማስተላለፍ የሚፈልገው መልእክት ይሄ አሁን አዲሱ ቫይረስ መጣ የተባለው ሲዳማ አካባቢ ላይ ያለውን ሁኔታ በተመለከተ መቆጣጠር የተቻለ መሆኑና ከዚህም በኋላ ምናልባት የተደበቁ ንክኪዎች የሚገኙም ከሆነ ያንኑ በተለየው ቦታ እየያዝን ሕክምና የሚፈልገውንም ሕክምና ድጋፍ በተለየ ተቋም ላይ እያገኘ ስርጭቱ በማይሰፋበት መልኩ አሁንም እየተቆጣጠርን የምንቀጥል ነው የሚሆነው። ማህበረሰቡ የማርበርግ ቫይረስ ስርጭት እንዳይኖር ጥንቃቄ ማድረግ እንዳለበትም ርዕሰ መስተዳደር አቶ ደስታ ሌዳሞ ደግሞ አሳስበዋል። ከህዝቡ የምንፈልገው የነቃ ተሳትፎ፣ ሁለተኛ ከንክኪ ራሱን መቆጠብ እንዳለበት፣ ሶስተኛው ግን የበሽታ ምልክት በሽታ እሱም ይሁን ባይሆንም እነዚህ የእሱ ምልክት ናቸው የሚባሉ ነገሮች ሲከሰቱና ሲሰማው ሰው ፈጥኖ ለዚህ ዓላማ የተዘጋጀ ቦታ ስላለ ወደዛ በመሄድ ራሱን በመግለጥና የሚደረግ ድጋፍ በማግኘት በአጠረ ጊዜ ከበሽታው ነፃ መውጣት ይችላል፣ መዳን ይችላል። የማርበርግ ቫይረስ በኢትዮጵያ መከሰቱ ከታወቀበት ጊዜ ጀምሮ የተለያዩ ድጋፎች እየተደረጉ መሆናቸውን የገለጹት በጤና ጥበቃ ሚኒስቴር ከፍተኛ አማካሪ የሆኑት ዶክተር አስቻለ ወርቁ የቫይረሱን ስርጭት መክታት የሚያስችል የመመርመሪያ የህክምናና የመጓጓዣ ድጋፎች ለሲዳማ ክልል መደረጉን ተናግረዋል። ዛሬው ቀን ያደረግነው የመመርመሪያ ቁሳቁሶች ድጋፍ ከዛሬ ከሰዓት በኋላ ጀምሮ ሀዋሳ ውስጥ የማርበርግ ቫይረስን ምርመራ ምናስጀምርበት ቀን ይሆናል ማለት ነው። ይህም እንግዲህ ከሀገር አልፎ በክልል ደረጃ ትልቅ የሆነ ስኬት ይሆናል ማለት ነው። ሁለተኛው እነዚህ ምርመራዎች ቤት ለቤት ድጋፍ ሲደረጉ፣ የጤና ባለሙያዎች አገልግሎት ሲሰጡ፣ ህመሙ ወደ እነሱ እንዳይጋባ በጥንቃቄ መስራት ስላለባቸው የዚህ የኢንፌክሽን ፕሪቬንሽን መከላከያ ቁሳቁስ ያስፈልጋል። ዛሬ በሁለተኛ ዙሪያ ያደረግነው ድጋፍ ከጤና ሚኒስቴር የኢንፌክሽን ፕሪቬንሽን ቁሳቁሶች ናቸው። ሶስተኛው ይሄ ነገር ከንክኪ ያላቸው ሰዎች ወይም ህመሙ ያለባቸው ሰዎች ወይም የተጠረጠሩ ሰዎች ህመሙን እንዳይባባስባቸው ማድረግ ይጠበቅብናል። ረምደሲቪር የሚባል የአንቲቫይራል መድኃኒት ነው፣ አገር ውስጥ ወዲያው እንዲገባ ተደርጓል። ይህም መድኃኒት ንክኪ ያላቸው ሰዎች ህመሙን እንዳይኖርባቸው ያደርጋል። ከዚህ ሁሉ ደግሞ ትራንስፖርት ችግር ስለነበረ በቀረበልን ጥያቄ መሰረት አምስት አምቡላንሶች ለዚህ አገልግሎት እንዲሆኑ ትናንት ጠዋት እንዲጠየቅ ነው፣ ትናንት ማታ እዚያ ደርሰን ዛሬ ማስረከብ ችለናል የጤና ሚኒስቴር እያደረገ ላለው ምክረ ሀሳብ የግባትና የተደራጀ ድጋፍም ርዕሰ መስተዳደሩ ምስጋና አቅርበዋል አሁን ላይ ክስተቱ ስለሌለ ኦር ያለውም በጣም ዝቅተኛ ስለሆነ በጣም አስቸጋሪ አይደለም በሂደት አስቸጋሪ ቢሆን ግን በሚልም ጤና ጥበቃ ሚኒስቴር ከፍተኛ ጥንቃቄ በማድረግ ለክልላችን የአምቡላንሶች ድጋፍ አድርጎልናል ከዛ በተጨማሪ መድኃኒቶች መጥቶልናል። ሌሎች ጥንቃቄ እቃዎችና ቁሳቁሶች መጥቶልናል። እነዚህ ሁሉ ጤና ጥበቃ ሚኒስትራችን በፍጥነት አግኝተዋቸው የዜጎችን ነፍስ ለማዳን በፍጥነት ያደረሷቸው በመሆነው ትልቅ አድናቆት እንዳለኝ ለመግለጽ እፈልጋለሁ። በብልጽግና ፓርቲ ሳቢዎች ላይ በቂ ግንዛቤ ኖሮት መምራት እንዲችል በተግባርና በንድፈ ሀሳብ የተደገፈ ስልጠና መሰጠቱን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የመንግስት ረዳት ተጠሪ አቶ ነጋ አበራ ገለጹም። በክልሉ ለብልጽግና ፓርቲ ከፍተኛና መካከለኛ አመራሪዎች ሲሰጥ የቆየው ሁለተኛው ዙር ሀገር አቀፍ የአቅም ግንባታ ስልጠና ተጠናቋል። ዝርዝሩን ባርታታዬ ከቦንጋ ቅርንጫፍ አድርሳናለች። የክልሉ መንግስት ረዳት ተጠሪ አቶ ነጋ አበራ ስልጠናው የሀገሪቱን የኢኮኖሚ ስብራቶች ለመጠገን የሚያስችሉ አራት ብዝሃ ዘርፎችን ማዕከል ያደረገ ነው ብለዋል። እነህ አራቱም የኢኮኖሚ ፒላሮች ከኛ ክልል አንጻር በዋናነት ትኩረት ተሰጥቶባቸው ሲሰሩ የነበሩ እና አሁንም በበቂ እውቀትና በበቂ ግንዛቤ ጥልቀት ባለ ሁኔታ የሕብረተሰባችንን ተጠቃሚነት ሊያረጋግጥ በሚችል አይነት ሁኔታ መሰራት እንዲችሉ አመራሩ ይሄንን የማስተባበር አቅሙ ከፍ ማለት እንዲችል ሊያደርግ በሚችል አይነት ሁኔታ ኦርጋናይዝ ተደርጎ ስልጠናዎቹ ሲሰጡ ነበረ። አመራሩ የፓርቲውን እሳቤዎች በመረዳትና በክልሉ ያለውን ነባራዊ ሁኔታ በመገንዘብ ህዝቡን በማስተባበር ተግባራዊ ለውጦችን ማምጣት እንዲችል የሚያግዝ በንድፈ ሐሳብና በተግባር የተደገፈ ስልጠና መሰጠቱን አውስተዋል። ይህንን ስራ መሬት ላይ ምን አይነት ተጨባጭ ተግባራት አሉ? የተሳኩ ነገሮች ምንድን ናቸው? ምን ደግሞ የቀሩብን ጉድለቶች አሉ? እነኚህ ጉድለቶችን እንዴት አርገን አረመን ሉ ከረዥም ከመካከለኛና ከአጭር ጊዜ አንጻር የተጣሉ ግቦችን ማሳካት እንችላለን የሚለውን አመራር ውስጥ ቁጭት ለመፍጠርና ይህንን ቁጭት ብቻ ሳይሆን መፈጸም የሚያስችል አቅምም ለመገንባት በሚያስችል ሁኔታ የተሰጠ ስልጠና ስለሆነ ስልጠናው የአመራሩን የአቅም ክፍተትንና ፍላጎትን ማዕከል አድርጎ በመሰጠቱ በተወሰነ መልኩ የሚኖሩ ክፍተቶችን የሚያሟላና ታች ላይ ወርዶ የህዝብን አስተባብሮ ውጤት ሊያመጣ የሚችል አቅም የፈጠረ ነው ብሎ መውሰድ ይቻላል። ለስምንት ቀናት የሰለጠኑት ስልጠና በተግባር ምን እንደሚመስል በካፋ ዞን እየተሰሩ የሚገኙ የተለያዩ ስራዎች መጎብኘታቸውን ገልጸዋል። ጉብኝቱ አመራሩ በቁጭትና በቁርጠኝነት የተመለከተውን ወደ አካባቢ ወስዶ ለመተግበር እንደሚያግዘውም ተናግረዋል። ተስፋ የሚሰጡ ነገሮች አሉ። እነኚህ ተስፋ የሚሰጡ ነገሮች እንዴት አድርገን ስኬል አፕ ማድረግ እንችላለን የሚለውንም ነገር በተጨባጭ አርሶ አደሩ ጋር ሄዶ ማየት የተቻለበት። ሁለተኛው የኢንዱስትሪ ልማት ስራዎቻችን በቂ ግብአት የሚፈልጉ ከመሆናቸው አንጻር የግብአት ዋናው መነሻ የግብርና ምርትና ምርታማነት ሲያድግ በግብርናው ዘርፍ ላይ የሚመጡ ውጤቶች ስለሆኑ እነኚህም ናሂል መሬት ላይ ውጤት በሚያመጣ ሁኔታ አሉ የሚለውንም ነገር ማየት የተሻለበትና ጅምር የኢንዱስትሪ እንቅስቃሴዎች መኖራቸውንም ለማየት ጥረት የተደረገበት ነው። ሌላው ከ ቱሪዝም ልማት ጋርም በክልላችን ትልቅ አቅም የሆነ እምቅ አቅም ያለው እሱ ለመስራት ከተቻለ በኢኮኖሚው በገጽታው ለውጥ ማምጣት የሚያስችል ፖቴንሽል ያለበት ክልል እንደመሆኑ መጠን እያንዳንዱ አካባቢ ላይ ለዚህ ተመራጭ የሆኑ የቱሪስት መዳረሻ ማዕከላት አሉ ነው ወይ? ምን ጅምር ስራዎች አሉ? ከዚህ ጅምር ስራዎች ሌሎች ምን መማር አለባቸው የሚለውንም ነገር መሬት ላይ ከተሰሩ ስራዎች አኳያ መሬት ላይ ካሉ አማራጮች አኳያ በሀሳብ ደረጃ ውይይት ካደረጉበት ሁኔታ አንጻር መሬት ላይ ለማረጋገጥም ከዚህም የተወሰነ ልምድ ለመውሰድ በሚያስችል ደረጃ መስክ ምልከታ እየተደረገ ያለበት ስለሆነ በተግባርም በሀሳብም ብቁ የሆነ አመራር ለመፍጠር ያግዛሉ ብዬ አስባለሁ። ከሰልጣኝ አመራሮች መካከል ዳንኤል አድራሮ፣ አልማዝ ብርሃኑና ታምራት ምላሴ ከስልጠናው ለቀጣይ ስራቸው አጋዥ የሚሆን እውቀት ማግኘታቸውን ገልጸዋል። ብዙ ተሞክሮችን ወስደን ወደ አካባቢያችን ወስደን የሚሰራበት ብዙ እውቀት ያገኘንበት ስለሆነ በጣም ደስ የሚል ስልጠና ጊዜ ነው ነበረ። ስልጠና የሚያሳየው ነገር ወደ ራሳችን መልሰን እንዴት ነው አራቱ ዘርፎች አብዛኛውን ያለንን አቅሞችን አሳይተን አካባቢያችን ለመለወጥ ብዙ ነገር ነው ስልጠና ያረዳል ለጠናቸው ስልጠናዎች በተለይ በመደመር መንግስት እይታ አራቱም ዘርፎች ላይ በግብርና፣ በኢንዱስትሪ፣ በከተማ ልማትና በቱሪዝም የሰለጠናቸው ተግባራቶች በተግባር ወስደን ከተማችን፣ ወረዳችን፣ ዞናችን ለመቀየር የሚያስችለን አቅም የሚሰጠን ስልጠና ነው። የጎበኟቸውን መልካም ተግባራት ወደ አካባቢያቸው ወስደው ለመተግበር ዝግጁ መሆናቸውንም አስረድተዋል። ኢምቦ ላይ ያየነው ነገር በጣም አስደስቶኛል። በተለይ እነዚህ መንገድ ላይ ህይወታቸውን ጊዜያቸውን የሚያሳለፉ ሰዎች ወደ አንድ ቋት መጥቶ መንግስት ድጋፍ አድርጎ ከተረጅነት ወጥቶ ረጅነት ውስጥ የገቡ ያሉበት መንገድ በጣም ያስደስት ነው። ለእኛ ከተማም ይሄ ጉዳይ በጣም ተሞክሮ ይሆናል ብዬ አስባለሁ። የልማት ትሩፋቶችን በሚገባ አይተናል። ለምሳሌ የወተት መንደር፣ የእንቁላል መንደር፣ የስጋ መንደር ጎብኝተን በበቂ ሁኔታ ያገኘን ስለሆነ ለእኛ አካባቢ ወስደን መስራት የምንችልበት ሁኔታ ስላሉ በጣም ደስ የሚል ጉምስ ያደረግ ነው። ተሞክሮችን ብዙ የተሰሩ ስራዎችን ያየውበት ነው። ወደ ወረዳችን ስንመለስ ወስደን ተግባራዊ የምናደርገው ነው የሚሆነው። ክልልን የተፈጥሮ ጸጋዎችን በተገቢው ወደ ሀብትነት በመቀየር የብልጽግና ጉዞ ማረጋገጥ እንደሚገባ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የመንግስት ዋና ተጠሪ አቶ ፍቅሬ አማን ተናገሩም። ሀያኛው የብሔር ብሔረሰቦች ቀን የክልሉ የማጠቃለያ ፕሮግራም በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብዙሃ ከተሞች በሆነችው በሚዛን አማን ከተማ ተከብሯል። አብዮት በቀለ ከሚዛን ቅርንጫፍ ተጨማሪውን አድርሶናል። በተፈጥሮ ጸጋ ከመታደል ባለፈ 13 ብሔር ብሔረሰቦችን አቅፎ በመያዝ በትንሿ ኢትዮጵያ ተምሳሌት የሆነው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ህዝቡ በፍቅር በመተባበር በመተሳሰብ የሚኖርበት ክልል ነው። የዘንድሮ ሃያኛው የብሔር ብሔረሰቦች ቀን እንደ ክልል የማጠቃለያ ፕሮግራም ከክልሉ ብዙ ከተሞች አንዷ በሆነችው በሚዛን አማን በታላቅ ድምቀት ተከብሯል። በዚህ የማጠቃለያ ፕሮግራም ላይ የተገኙት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የመንግስት ዋና ተጠሪው አቶ ፍቅሬ አማን እንደተናገሩትም ክልሉ 13 ብሔረሰቦች ተፈቃቅደውና ተሳስበው የሚኖርበት ክልል በመሆኑ ያለውን የተፈጥሮ ሀብት በተገቢው ወደ ሀብትነት በመቀየር የብልጽግና ጉዞ ማሳካት ይጠበቅብናል ብለዋል። ክልላችን አስራ ሶስት ብሔር ብሔረሰቦች ተፈቃቅደውና ተሰባ ተሳስበው የሚኖሩባት ክልል ነች። ክልላችን በተፈጥሮ ጸጋ የታደለ ክልል እንደ መሆኑ መጠን ይህንን ጸጋ ይህንን ጸጋ በብልጽግና እሳቤ ወደ ሀብትነት በመቀየር የክልላችን ብልጽግና እውን ልናደርግ ከሁላችንም ይጠበቃል። ክልሉ ለኢኮኖሚ እንቅስቃሴ ለኢንቨስትመንት፣ ለቱሪዝም የተመቸ ክልል በመሆኑ ይህንን እድል በመጠቀም ክልሉን ወደ ላቀ ደረጃ ማሻገር እንደሚጠበቅም ተናግረዋል። የዘንድሮ የብሔረሰቦች ቀን ስናከብር ልዩ የሚያደርገው የዘመናት የትውልድ ቁጭት የነበረውን የባህር በር ጥያቄ ሀገራችን በሰላማዊ መንገድ ለማግኘት እንቅስቃሴ እያደረገች ባለችበትና ሜጋ ፕሮጀክቶች ለመገንባት በጀመረችበት ወቅት እንደሆነም ጠቁመዋል። ዘመናት የትውልድ ቁጭት የሆነው የባህር በር ጥያቄ በሰላማዊ መንገድ ለማግኘት ሀገራችን አጀንዳው ከተረሳበት ጥያቄው ከወደቀበት የለውጡ መንግስታችን በማንሳት በአሁኑ ሰዓት በሀገር አቀፍ ደረጃ አልፎ በዓለም አቀፍ ደረጃ ይውታ እየተሰጠው ባለበት ሰዓት የምናከብረው የሀገራችንን ሕዝብ የሀገራችንን ጥቅም ለማስከበር ቀን ከሌት እየተጋ በሚገኘው የለውጡ መንግስት ውስጥ እያረጋገጥን በምንገኘው ተግባርና ሁነቶች ውስጥ ነን የምናከብረው በዓል ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክር ቤት ዋና አፈጉባኤው አቶ ወንድሙ ኩርታ በበኩላቸው ሀገራችን በብዙሀንነት የምትታወቅ እንደመሆኗ መጠን በብሔር ብሔረሰቦች መካከል ያለውን ወንድማማችነት ቀጣይነት እንዲኖረው እና በጠንካራ መሰረትን ለማስቀመጥ ሀገራዊ አንድነትን በማጠናከር ሀገረ መንግስት ግንባታው ትልቅ ሚና እንደሚኖረው ተናግረዋል። ሀገራችን ኢትዮጵያ በብዙሀንነት የምትታወቅ ሀገር እንደመሆኗ መጠን በብሔር ብሔረሰቦች መካከል የነበረው እና አሁንም ያለው የወንድማማችነትና ይህ ታማኝነት መንፈስ የሚደንቅ በሆኑ ለተጠበቀ ሆኖ ቀጣይ እንዲኖሩ እንዲኖረውና በጠንካራ መሰረት ላይ ለማስቀመጥ ከአብላጫ የዴሞክራሲ ስርዓት ያለፈ የመግባባት ዴሞክራሲ ስርዓት ግንባታ ልምምድ ማዳበር፣ ሀገራዊ አንድነቱን ለማጠናከርም ሆነ ለሀገረ መንግስት ግንባታ ትልቅ ሚና ይኖረዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የብሔረሰቦች ምክር ቤት አፈ ጉባኤ ጌታቸው ኬኒ በበኩላቸው ይህንን በዓል ስናከብር ሀገራዊ ትውልድ ተሻጋሪ የሆኑ ድሎችን በማብሰርና ትርጉም ያላቸው ተግባራት መፈጸም ሊሆን ይገባልን ብለዋል። ሀገራችን ከፊታችን የምታካሂደው ሰባተኛ ሀገራዊ ምርጫ ዲሞክራሲያዊ በሆነ መንገድ የሚከወንበት የክልሉ ህዝቦች በህብረ ብሔራዊ አንድነታቸውን በማጠናከር የብልጽግና ጉዟችንን የሚያስቀጥሉበት መሆን ይገባልን ብለዋል። ወደ ሰባተኛ ሀገራዊ ምርጫ የሚዞሩበት በመሆኑ ክልላችን ህዝቦች ህብረ ብሔራዊ አንድነታችን፣ ነጻነታችን፣ ዲሞክራሲያዊ በሆነ አግባብ የሚያጠብሩበት ዲሞክራሲያዊ መብቶቻችን በአግባቡ በመጠቀም ሀገራችን የጀመረ የብልጽግና ጉዞ የሚፈለጉበትን መድረሻ እንዲደርስ ህዝባችን ምና የጎላ ነው። የቤንቸኮዞን ዋና አስተዳዳሪ አቶ ሀብታሙ ካፍቴም በበኩላቸው የብሔር ብሔረሰቦች ህዝቦች በህገ መንግሥቱ መረጋገጡና ዕለቱ በይፋ እንዲከበር መደረጉ ኢትዮጵያዊነትን ጎልቶ እንዲወጣ ከማድረጉም ባለፈ በፍቅር፣ በመቻቻል በጋራ እንዲኖር ዋስትና የሰጠ እንደሆነም ተናግረዋል። የብሔር ብሔረሰቦች ህዝቦች እኩልነት በህገ መንግስቱም መረጋገጡና ዕለቱ በይፋ እንዲከበር መደረጉ ኢትዮጵያዊነት ጎልቶ እንዲወጣ ከማስቻሉም በላይ ዜጎች በፍቅር በመቻቻልና በመከባበር በጋራ እንዲኖሩ ዋስትና የሰጠ። በበዓሉ ላይ የተገኙ የህብረተሰብ ክፍሎችም የብሔረሰቦች ከመከበር አንድነታቸውን ይበልጥ ያጠናከረ ልዩነታቸውን በአንድነት ስር ያሳየ የባህል ትስስራቸውን ያመላከተ ኢትዮጵያዊነትን ያጸና በዓል መሆኑን ተናግረዋል። በነት የሚኖሩ በኩልነት የሚተሳሰቡ በኩልነት የሚያስቡበት ከተማ ላይ ዛሬ ሲከበር ደስታይን አልቻሉም። ብሔር ብሔረሰቦች መከበር ከተጀመረ በኋላ እያንዳንዱ ኢትዮጵያ ውስጥ ያሉ ሰባ ስድስቱ ሰባውም የሚባሉ ብሔረሰብ ሀምሳ ስድስቱ የሚባሉ ምን አይነት እንደሆነ በጭፈራቸው፣ በዛታቸው፣ በሁኔታቸው፣ በአኗኗራቸው አሁን በዚህ ብሔር ብሔረሰቦች እየወጡ እና እያየን ያለን ና ቀጣይም ያው እያከበርን እያሰፋን የምንሄድ ብሔረሰብ ባህል ነው ብዬ አምናለሁ። በዚህ የእኛ ልጆች የክልል ልጆች የባህላችን ለማሳየት እና መገኘታቸው እዚህ በጣም ደስ ብሎኛል። ለደቡብ ሬዲዮና ቴሌቪዥን ድርጅት ጠናከረሙ ዘገባ አብዮት በቀለ ነኝ ከሚዛን ቅርንጫፍ። በልዩነታችን ውስጥ ጎልቶ የወጣውን አንድነታችንን ለማጠናከር ተግተን እንሰራለን ሲሉ የሲዳማ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታዬ ከበደ ገለጹ። ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በሲዳማ ክልል በሰሜናዊ ሲዳማ ዞን የብሔር ብሔረሰቦች ቀን በልዩ ልዩ ዝግጅቶች ተከብሯል። ዘገባው የባልደረባችን ተስፋዬ ታደሰ ነው። በሲዳማ ክልል ሰሜናዊ ሲዳማ ዞን ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል የብሔረሰቦች ቀን በወንዶ ገነት ከተማ ሁለገብ አዳራሽ በልዩ ልዩ ዝግጅቶች ሲከበር የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታ የከበደን ጨምሮ ከዞንና ከወረዳ የተወጣጡ የስራ ኃላፊዎች፣ ከአጎራባች ክልል የተጠሩ እንግዶች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች የወንዶ ገነት ከተማና አካባቢዋ ነዋሪዎች እንዲሁም ሌሎችም ተገኝተዋል። የሲዳማ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታ የከበደ በዚህ ጊዜ እንዳሉት የፌዴራሊዝም ስርዓት የወለደው ክልል ላይ እንደ መገኘታችን የብሔረሰቦች ቀን ፋይዳው ለእኛ የሚነገር አይደለም ብለዋል። ስለሆነም በልዩነታችን ውስጥ ያለውን አንድነታችንን አጠናክረን ለማስቀጠል ተግተን እንሰራለን ብለዋል። ፌዴራሊዝም ትሩፋት የሆንን ሲዳማ ክልል ፌዴራሊዝም ኤክሰርሳይዝ ስናደርግ ይህ ለእኛ የሚነገር ብቻ አይደለም ሁሉም እንዲያውቅ በተለይ በስነ ምግባር የታነጸ ዜጋ እንዲፈጠር በየትምህርት ቤቱ ስልጠና በመስጠት አባቶችና የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ ሴቶች፣ ወጣቶች በትብብር ስለ ትብብር ፖለቲካ ስለ አንድነትና ስለ ሰላም እንዲያወሩና ለሌሎችም ተምሳሌት ሆኖ እንዲያሳልፉ። ይህ ዛሬ ብቻ አክብረን ምን ተው ሳይሆን ቀጣይነትም ለህዝብ የህዝባችንን አንድነትና የህዝባችንን መግባባት ዲሞክራሲ ስር ሰዶ እስከሚጠናከር ድረስ የሁላችንም ተግባር እንደሆነ ሁላችንም በያለንበት ይህንን ሰምተን መፈጸም እንዳለብን ደግሞ ጥሬን ነው የሚያስተላልፈው። በክልላችን ውስጥ ያለው በርካታ የባህል የሃይማኖትና የቋንቋ ልዩነቶች ሳያግዱን በጠነከረ አንድነታችን ተከባብረናል ማስተማርንና ተቻችለን ከአጎራባሽ ክልሎች ጋር መተሳሰር ያስፈልጋል ብለዋል። የሲዳማ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታ የከበደ በተለይ ከወላይታ ጋር የሚገናኙ ብላት ወረዳ አለ፣ በጎርቼ ወረዳ አለ፣ ከኦሮሚያ ጋር ወንዶ ገነት ወረዳ አለ፣ ከድንበሮች አሉ። ከነዚህ ጋር በፍቅር እርስ በርስ ተጋብተው ተጋምደው የኖሩ ህዝቦች የፖለቲከኞች እጅ እንጂ ህዝቡ አብሮነታቸውን አሁንም አጠናክሮ እንዲቀጥሉ እንደ ምክር ቤት ጥሬን አስተላልፋለሁ። በዚህ በጥሩ ሁኔታ እየጨረስን ስለሆነ ቀጣይ ደግሞ በክልል ደረጃ አጠናቀን በመካከለኛው ኢትዮጵያ የሚከበረውን በዓል ለማክበር ዝግጅት እያደረግን ነውና ለሲዳማ የብሄር ብሔረሰቦች በዓል ሲከበር በፊትም አቃፊነቱን የሚያጠናክር ስለሆነ ትልቅ አስተዋጽኦ አለው ብዬ ነው የሚወስደው። የሰሜናዊ ሲዳማ ዞን ዋና አስተዳዳሪ አቶ ጻዲቁ ባጢሶ በበኩላቸው በዞናቸው ባሉት በሁሉም ቀበሌና ወረዳዎች የብሔረሰቦች ቀን ሲከበር ቆይቶ እንደ ዞን ማጠቃለያውን እያከበርን ነው ያሉት፣ አስተዳዳሪው በዓሉ የዜጎች አብሮነትና አንድነትን የሚያጎለብት ነው ሲሉም ገልጸዋል። የዜጎች አብሮነትን ያጎለብታል የዜጎች አብሮነትን መተሳሰብን፣ አንድነትን፣ መቀራረብን ስለሚያጎለበት በዓሉ ትልቅ ፋይዳ አለው። በሲዳማ ክልል በሰሜናዊ ሲዳማ ዞን ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል የብሔረሰቦች ቀን በደማቅ ሁኔታ ሲከበር ጥናታዊ ጽሑፍ ቀርቦ ውይይት የተካሄደ ሲሆን የጥያቄና መልስ ውድድር፣ የደም ልገሳና ለአቅመ ደካሞች የማዕድ ማጋራትም ተከናውነዋል። ያነጋገር ናቸው የበዓሉ ተሳታፊ አካላትም የበዓሉ መከበር ፋይዳው ከፍ ያለ መሆኑን ነግረውናል። በአሁኑ ሰዓት በተለያየ ቦታ ላይ የሰው ግጭት አለ፣ የዘረኝነት ጉዳይ አለ። እዚህ ግን ይሄ ሁሉ የሌለበት ሁሉም ተሰባስቦ ለልማት የጣረበት የሚጥርበት ለእድገት የሚጥርበት ነው እና ልማቶ እየሰፋ እንዲሄድ ነው የኔ ምኞት። እግዚአብሔር ደግሞ ለሚመጣው አመት በሰላምና በጤና እንዲያደርሰን ምኞቴ ነው አንድ ላይ ሆነን ስናክብርና በአንድ ላይ ሆነን ጥሊ በለለበት ጥሊ ያለው ራሱ አንድ ላይ ሆነ ስናከብር፣ ደስታዬ ዋና ምንድነው አንድነታችን ማሳያታችን ነው። እኔ ደስታዬ የከፍተኛ ትምህርት ተቋማት የህብረ ብሔራዊ አንድነት ማሳያ ሊሆኑ እንደሚገባ የወልቂጤ ዩኒቨርሲቲ ፕሬዝዳንት ዶክተር ፋሪስ ደሊል አስገነዘቡም። በዩኒቨርሲቲው ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል በተለያዩ ዝግጅቶች ተከብሯል። ዝርዝሩም መላኩ ንማኒ ከወልቂጤ ቅርንጫፍ አድርሶናል። የወልቂጤ ዩኒቨርሲቲ ፕሬዝዳንት ዶክተር ፋሪስ ደሊል በመክፈቻ ንግግራቸው እንደገለጹት የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ህብረ ብሔራዊ አንድነት እንዲዳብር በማድረግ ሀገራዊ አንድነትን በማጎልበት የጠነከረ ህብረ ብሔራዊ አንድነትን እንዲሰፍን የከፍተኛ ትምህርት ተቋማት ሚና የጎላ ነው። ለዚህም የከፍተኛ ትምህርት ተቋማት ሀገራዊ አንድነትን በሚያጠናክር መልኩ የፌዴራሊዝምና የህገ መንግስት አስተምህሮ ስራዎች ላይ አካዳሚያዊ ልምምድ ማድረግ ይጠበቅባቸዋል ብለዋል። ከፍተኛ ትምህርት ተቋማት የትንሿ ኢትዮጵያ አለፍ በሲልም ደግሞ የዓለም ተምሳሌት ናቸውና ወልቂጤ ዩኒቨርሲቲ የኢትዮጵያ ልጆች ብቻ ሳይሆን የአፍሪካ ልጆችም አሉ። እንደ ትንሹ እንደው ብዙሃኑ እንደያዘው እንደ ትንሿ ኢትዮጵያ ተምሳሌትነት ምሁራኖቻችን ይህንን በቀጣይ ትውልድ ሊያሰርጡ ይገባል። ቀኑ ሲከበር የዩኒቨርሲቲው ማህበረሰብ በህገ መንግስትና ፌዴራል ስርዓቱ ዙሪያ መግባባት በመፍጠር መሆን እንዳለበትም አስገንዝበዋል። ሀገራችን ኢትዮጵያ የብዝሐ ማንነት ባለቤት በመሆኗ ዕለቱን ስናከብር ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት መጉላት ያለውን ድርሻ በማዳበር መሆን እንዳለበትና የከፍተኛ ትምህርት ተቋማትም ዲሞክራሲያዊ መግባባት በማዳበር ህብረ ብሔራዊ አንድነት ማሳያ ሊሆኑ እንደሚገባም አሳስቧል። ምሁራንም ሀገርን ለተተኪው ትውልድ የማሻገር ድርሻቸውን መወጣት እንደሚጠበቅባቸውና ተማሪዎችም ህብረ ብሔራዊ አንድነታቸውን በማጉላት ጠንክረው መማር እንደሚጠበቅባቸው ገልጸዋል። ኢትዮጵያ ተረካቢ የሆኑ የቀጣዩ ትውልድ ዲሞክራሲያዊ አንድነትን እንዲያዳብር በእውቀት፣ በአመለካከት፣ በክህሎት ሊታነጽ ይገባል ማለት ነው። ለሀገራችን የሚበጃት አስተባሳቢ ትርክት በማስረጽ በሀሳብ የበላይነት የሚያምን ዜጋ በመፍጠር በህዳሴ ግድብ የተሳካው ድል በባህር በር ባለቤትነት ለመድገም ሁሉም አካል ለሀገሪቱ ድምጽ መሆን ይጠበቅበታል ሲሉም ፕሬዚዳንቱ አስታውቋል። በህዳሴ ግድባችን ያሳካነው ድል በዲፕሎማሲያዊ ስኬት የበላይነት እና በተባበረ የሁሉም ኢትዮጵያ ሚዛናዊ የዓለም ህዝቦች ድምጽ በቀይ ባህር ላይ እንዲደገም ሁላችን የወዷ ሀገራችን ድምፅ እንድንሆን የመድረኩ ተሳታፊዎች በሰጡት አስተያየትም ዩኒቨርሲቲዎች ብዝሃነት የሚስተናገዱበት በመሆኑ የብሔር ብሔረሰቦች ቀን በዩኒቨርሲቲ ደረጃ መከበሩ ትልቅ ትርጉም እንዳለው ገልጿል። ከተለያዩ አካባቢ የሚመጡ ተማሪዎች ህብረብሔራዊ አንድነትን በመገንዘብና መምህራንም ሁሉንም ተማሪዎች እኩል በማስተናገድ በቀጣይ በእኩልነትና በምክንያታዊነት የሚያምን ትውልድ መፍጠር እንደሚያስፈልግም አብራርቷል። በርካታ ብዝሃነት የሚስተናገድበት ከተለያየ አካባቢ ከተለያየ ቦታ በአንድነት ተማሪዎች ተሰባስበው የሚገኙበት ተቋም በመሆኑ ስለ ሀገሪቷ ብዝሃነት ለማሳወቅም በተግባር ለማሳየትም አመቺ ቦታ በመሆኑ ይህ ቀን በዩኒቨርሲቲዎች መከበሩ ትልቅ ትርጉም ይኖራል ብዬ አስባለሁ። ይህንም ባህል ማክበራችን የተለያዩ ሀገራችን ውስጥ ያሉ የብሔር ብሔረሰቦችን ባህሎች እንድንረዳ እንድናውቅ ያግዘናል። ልዩነቶቻችን የግጭት መንስኤ ሳይሆን ውበታችንም መሆናቸውን ተገንዝበን ሀገሪቱ የያዘችውን የእድገት ጉዞ ለማሳካት የባህር በር ጥያቄ ተገቢነትን ምክንያታዊ በሆነ መንገድ መሞገት ይጠበቅብናል ነው ያሉት። መንግስታችንም እያነሳ ያለው ሰላማዊ በሆነ መንገድ ዓለም አቀፍ ሕጎችን በተከተለ በሀገራቶች መካከል ደግሞ የሰጥቶ መቀበል መርህን በተከተለ መሆን እንዳለበት በተደጋጋሚ ሲነሳ ሰምተናል። መሆን ያለበትም እሱ ነው። ወደ በማጣታችን ይህን ይህን ይህን እያጣን ነው። ወደ በማግኘታችን ደግሞ ይህን ይህን እናገኛለን። ለዚህ ሄድ የነበረው ኢኮኖሚ ወደዚህ ይመጣል የሚል ነገር ለእያንዳንዱ ማህበረሰብ እውቀት ልንፈጥር አዌርነስ ልንፈጥር ይገባል። የብሔር ብሔረሰቦችን ቀን በዓል ስናከብር አንድነታችንን በሚያጠናክሩ ጉዳዮች ላይ በመወያየት ሊሆን እንደሚገባ የእርጋ ጨፌ ወረዳ አስተዳደር ምክር ቤት አስገነዘበም። በወረዳው ሀያኛውን የብሔር ብሔረሰቦች ቀን በማስመልከት የፓናል ውይይት ተካሂዷል። አብዶ አያላ ከእርጋ ጨፌ ቅርንጫፍ ጣቢያ አዘጋጀውን ውብሸት ኃይለማርያም ያቀርበዋል። የእርጋጭፈ ወረዳ አስተዳደር ምክር ቤት ዋና አፈ ጉባኤ ወይዘሮ ናዝሬት ዘኬዎስ እንደተናገሩት የሀገራችን ህገ መንግስት ብዝሀነትን ያስተናገደ ሁሉንም ባህሎች፣ ቋንቋዎችና ሃይማኖቶችን በእኩል መጠቀም እንድንችል ያደረገ በመሆኑ የብሔር ብሔረሰቦችን ቀን በዓል ስናከብር ህገ መንግስቱን በማክበርና የጋራ ትርክቶችን በማጉላት ሊሆን ይገባል ብለዋል። በህገ መንግስቱም በተቀመጠው መሰረት ሁሉም ቋንቋዎችን እኩል፣ ባህሎችንም እኩል፣ ሃይማኖቶችንም እኩል በማየት የተለያዩ ብሔር ብሔረሰቦችን እኩል በማየት ብዝሃነትን በማክበር የሚዘጋጅ የሚከበር በዓል በመሆኑ ትልቅ ፋይዳ አለው። በዓል አክሎ፣ ሀያኛው የብሔር ብሔረሰቦች ቀን ስናከብር በሀገር ደረጃ ብሔራዊ መግባባትን መፍጠር በሚያስችሉ ጉዳዮች ላይ በሕብረተሰቡ መካከል የጋራ ውይይቶችን በማድረግ በተለይም የወጣቶችና የሴቶች ተሳትፎ በማጠናከር ግንዛቤ ለመፍጠር እየተሰራ ነው ብለዋል። በትምህርት ቤቶች ላይ ለተማሪዎች ግንዛቤ እንዲጨበጥላቸው ከዛም አልፎ ሴቶች ላይ ሴቶችንም በዛው ልክ ሰብስበን ግንዛቤ ለማስጨበጥ ከፍተኛ ስራ የምንሰራ መሆኑን በዚህ ዙሪያ ላይ በርብርብ ላይ ነው ያለ። ነው አካባቢ አሁን ኦሮሞ፣ አማራ ብዙ በር አለ ጫፍ ላይ ነው ያለ። ነው እነዚህ ሁሉ አንድ ላይ አቅፈን ነው የምንይዘው። እንኳን ስንመርጣቸውም ሌላ ከገድኦ፣ ሌላ ከኦሮሞ፣ ሌላ ከአማራ እያደረግን በየድርጅቱ፣ በየቤተክርስቲያኑ በዚህ አይነት የበር አንድነት እንዲበዛና እንደቀድሞ እንዳይሆን በፍቅር እንድንሄድ ይህንን ሁሉ እያስተማሪን በየቤተ ክርስቲያን በየትምህርት ቤት ዲም ይሄን እያደረግን እንገኛለን። አንዱን ባንዱን ግፋ ሳይሆን በእኩልነት ባንድነት ማሳደር ባንድነት እድር በሞትም በሰርግም በእኩልነትና መኖር አለበት። ተመልካቾች ከደቡብ ቴሌቪዥን ለሰዓቱ ያዝኗቸውን ዜናዎች በዚያው፣ በቃና ጃይባ ኦስማን አብሪያችሁ ቆየው። ጤና ይስጥልኝ።